ሰላም ሰላም የፓስተር ኃይሌ ዩቱብ ቻናል ተከታታዮች፣ ሰላም ለእናንተ ይሁን። እግዚአብሔር ሰላም በእናንተና፣ በቤታችሁ፣ በትዳራችሁ፣ በኑሯችሁ፣ በስራችሁ፣ በመላው እንቅስቃሴያችሁ እንዲበዛ በጌታ በኢየሱስም ባረኳችሁ። እግዚአብሔርን እጅግ አድርጌ እያመሰገንኩ ባለፉት ጊዜያቶች ትዝ እንደሚላችሁ የተለያዩ መልዕክቶችን ለእናንተ እያቀረብኩላችሁ ነበረ። ዛሬም እንደዚሁ በልቤ ውስጥ አንድ ወደ ልቤ የመጣ ጥያቄ መሰል መልዕክት ነው። እንግዲህ ለእናንተ ምን እንደሚቀርላችሁ ባላቅም ዮሐንስ ወንጌል ላይ እንዲሁም ሉቃስ ላይ ደግሞ ማርቆስ ላይ በብዙ አቅጣጫ እንደውም ሉቃስ ላይ እና ማቴዎስ ላይ በተብራራ መልኩ ተጽፏል። ምን ይላል እግዚአብሔር ቃል ሲናገር፣ ሉቃስ ወንጌል ላይ ምዕራፍ የሉቃስ ወንጌል ምዕራፍ 7 ለቁጥር 18 ጀምሮ እንደዚህ ይላል። ለአንብበው በጌታ በኢየሱስ ስም አነባለሁ። የዮሐንስ ደቀ መዛሙርትም ይህንን ሁሉ ለዮሐንስ ነገሩት። እርሱም ከመካከላቸው ሁለቱን ጠርቶ ይመጣል የተባልክ የተባለልህ አንተ ነህ ወይስ ሌላ አንጠብቅ በሉት ብሎ ወደ ጌታ ላካቸው። ሰዎቹም ወደ ኢየሱስ መጥተው መጥምቁ ዮሐንስ ይመጣል የተባልክ አንተ ነህ ወይስ ሌላ አንጠብቅ ብሎ ወደ አንተ ልኮናል አሉት ይላልና ይህን ቃል ሳነበው ደግሞ ሳሰላስለው ዮሐንስ እንዴት እንዲህ አይነት ጥያቄ ይጠይቃል ያስ ብላል ማለት ው በሰውኛ ምክንያቱም ከአመታት በፊት ወይንም ደግሞ ከሆነ ጊዜ በፊት መጥምቁ ዮሐንስ ስለ ጌታ ስለ ኢየሱስ ክርስቶስ ይመሰክር ነበር ትዝ ካላችሁ ከምስክርነቱ መካከል ያው፣ ዮሐንስ ኢየሱስን አጥምቆታል። ሲያጠምቀውም ይሄ የእግዚአብሔር ልጅ እንደሆነ፣ ወይንም ደግሞ የጫማውን ጠፍር እንኳን መፍታት እንደማይገባው፣ በእሳት እንደሚያጠምቅ ስለ ጌታ ስለ ኢየሱስ ክርስቶስ የተወሰነ ምስክርነቶችን መስክሯል እና የተወሰነም አብረው ያሳለፉ እንደሆነ በዛ እናያለን በቃሉ ላይ ማለት ነው። እና እንግዲህ ጌታ ኢየሱስ ክርስቶስ አገልግሎት ጀምሮ በዚህ ክፍል ላይ ጌታ ኢየሱስ ክርስቶስ የሞት አስነሳ። ትዝ ይላችኋል፣ ማርቆስ፣ ማቴዎስ ማን ነው? በዚህ ሉቃስ 7 ላይ አዲት መበለት ልጇ ሞቶባት መንገድ ላይ በሚሄዱበት ጊዜ በጣም ያው መበለት ነች፣ በሐዘን ተሞልተው ብዙዎች። ጌታ ኢየሱስ ክርስቶስ ሄዶ ቃሬዛውን ነካው፣ አንተ ጎበዝ እልሃለሁ፣ ተነስ ብሎ ባለው ጊዜ ሰውየውም ያው የሞተውም ተነሳ ይለናል እና መጽሐፉ ሲናገር በቃ ብዙዎች እግዚአብሔርን እያመሰገኑ በይሁዳ ተለያየ ከተማ ላይ ኢየሱስ ክርስቶስ ዝና ወጣ። እና የሞተውን አስነሳ። ወደ መቃብር ሊቀበር እየሄደ ያለውን ኢየሱስ እኮ ከሙታን አስነሳው፣ ለእናትየው ሰጣት። ያቺ ልጇ የሞተባት ሴት ብቸኛ ልትሆን ሞት የሞት ምድ ሞት ያስደነገጣት ወይንም ደግሞ ሞት የፈረደባት ሴት ልጇ ተመለሰላት፣ ብለው በከተማው ላይ የኢየሱስ ዝና ወጣ። ሰው ሁሉ ታላቅ ነቢይ በመካከላችን ተነስተዋል እያሉ እግዚአብሔርን ሲያመሰግኑ ለዮሐንስ አወሩለት ይላል። ዮሐንስ በዛ ቦታ ላይ የለም ማለት እንደውም፣ መጽሐፉ ሲናገር እስር ቤት ነበር ይላል። እና ሲሰማ እንዲህ ብሎ መልእክተኞችን ላከ። አሁን እንዳነበብኩት የምትመጣው አንተ ነህ ወይስ ሌላ እንጠብቅ? አላውቅም እንትኑ ዛሬ ሾክ አደረገኝ። አንተ ነህ ወይስ ሌላ እንጠብቅ? ስለ ጌታ ስለ ኢየሱስ ክርስቶስ መስማት ብቻ ሳይሆን እኮ ዮሐንስ መስክሯል፣ አይቶታል፣ ኦልሬዲ ዳሶታል፣ ጨብጦታል። እንዲያውም በጊዜው አይ እኔ አንተ ላጥምቅ አንተ በአንተ መጠመቅ ይገባኛል እንጂ እየተባባሉ ሲያወሩም ነበር። እና ይሄን ያክል ተግባብተው የነበሩ ጌታና ዮሐንስ ዮሐንስ እስር ቤት ሲገባ ሁሉ ነገር የጠፋበት ይመስላል። ሁሉ ነገር ተስፋ አስቆረጠው ይመስላል። ወይንም ደግሞ ሁሉ ነገር የረሳው ይመስላል። እና እንደው እስቲ ወደ እኛ አውድ እናምጠው። አንዳንዴ አገልግለን ዘምረን ሰብከን አውልተን ተንበየን፣ ነገር ግን እንደተነበየ ሰው ሳንሆን ስንቀር እንደሰበከ እንደመሰከረ እንደዘመረ ሳንሆን ስንቀር እንዲሁ እራሳችን እንድናይ ይፈልጋል። እና ጌታ ኢየሱስ ክርስቶስ ምንም አላለም፣ ያለው ነገር አንድና አንድ ነው። ያያችሁትን ይህውን የሆነውን ሁሉ ሄዳችሁ ለዮሐንስ አውሩለት ብሎ ጌታ ኢየሱስ ክርስቶስ ስለራሱ ነገሮች ይመሰክራሉ። ይሄ የሆነ ሁሉ ይሄ አሁን ጉራን ማየታቸው፣ አንካሶች መዝለላቸው፣ የታመሙ መፈወሳቸው ምልክት ነው። ሄዳችሁ ይህንን ለዮሐንስ አወሩለት ብሎ እንደገና ሄደው ለዮሐንስ እነዛ የዮሐንስ ደቀ መዛሙርቶች እንዳወሩለት መጽሐፍ ይናገራል። ወዳጆቼ ዮሐንስ ይህን ጥያቄ ሲጠይቅ ምናልባት እስር ቤት ከብዶት ይሆን? መከራ ከብዶት ይሆን? እንደው ተጽዕኖ በዝቶበት ይሆን? ፍርሃት ሆኖበት ይሆን? እንደው መጠበቅ የሚባል ነገር አንገሽ ግሾት ይሆን? አላውቅም። ነገር ግን ያ የሰበክንለት ጌታ፣ ያ ያወራንለት ጌታ፣ ያ የመሰከርንለት ጌታ የሆነ ጊዜ ላይ መንፈስ ሞልቶን፣ የሆነ ጊዜ ላይ ኃይል አግኝተን፣ የሆነ ጊዜ ላይ ምቹ ጊዜ ምቹ ሰዓት ምቹ መድረኮችን አግኝተን የሰበክንለት የዘመርንለት ያወራንለት የመሰከርንለት ያ ጌታ ዛሬም አልተለወጠም። ዛሬም እሱ ነው እሱ ነው፣ ዛሬም በእናንተ ህይወት ሊሰራ፣ ዛሬም በምድር ሁሉ ሊሰራ፣ ዛሬም በህይወታችሁ ላይ ያልተለወጠ ያልተቀየረ ያ ጌታ ነው። ከዚህ የተነሳ ምናልባት የደከማችሁ አላችሁ፣ ምናልባት መከራ በዝቶባችሁ፣ እስራት በዝቶባችሁ ሐዘን በስቶባችሁ ተጽዕኖ በስቶባችሁ ያ የትናንትናውን የመሰከረላችሁ የመሰከራችሁለትን የዘመራችሁለትን ያወራችሁለትን የረሳችሁ እንት ደብዛው የጠፋባችሁ እንዲሁም ሚሴጁ ምትይ ምስሉ ከህይወታችሁ የወጣ ውስጣችሁ ቀዝቅዞ ደክሞ ዝኖ እንደገና መነሳሳት ያቃታችሁ ትኖሩ ይሆን አላውቅም። ከምትሰሙኝ መካከል እንዲህ አይነት ህይወት ውስጥ ያላችሁ ብትኖሩ ወዳጆቼ ያ ጌታ ያ ነው። ያ ጌታ አልተለወጠም። ያጌታ ዛሬም ነገሮችን ያስተካክላል። ያጌታ ዛሬም በህይወታችሁ ድንቅና ታምራትን ያደርጋል። ምንም ውስጥ ሁኑ፣ እስር ቤት ብትሆኑ፣ በመከራ ውስጥ ብትሆኑ፣ በተለያየ ጥያቄ እንቆቅልሾች ውስጥ ብትሆኑ ያትናንትና ያወራችሁለት የመሰከራችሁለት ያ በአገልግሎት መጀመሪያ ቀን አካባቢ ላይ ዮሐንስ የመጀመሪያ አገልግሎቱ በአገልግሎቱ መጀመሪያ ጊዜ ላይ መጀመሪያ አካባቢ ላይ በማንም ፊት በሞገስ የሚናገርበት ጊዜ ላይ አደባባይ ላይ ትዝላችኋል አይደል? ማንኛውም ሀብታሞች ሲመጡ፣ እነዚህ ቀራጮች ሲመጡ፣ ወታደሮች ሲመጡ በኮንፊደንስ ይናገር ነበር። በአደባባይ ላይ በዮርዳኖስ ወንዝ አካባቢ ላይ እንዲሁም በአደባባዮች ላይ ነገስታቶች በጊዜው የነበረው ንጉስ ሄሮድስ ይፈራው ነበር፣ ትዝ ይላችኋል፣ ይፈራው ነበር። ከዚህ የተነሳ የዮሐንስን መልእክት በጥንቃቄ ነው የሚሰማው። እንግዲህ ዮሐንስ ትዝ ይላችኋል፣ አማሞቱ ለማይሆን ነገር ንጉሱ ቃል ገብቶ አንገቱ ታርዶ እንደሞተ ወይንም ደግሞ እንደተሰዋ መጽሐፍ ይነግረናል። ምንም አይነት ሁኔታ ውስጥ ነው ያ ትናንትና ያወራችሁለት በልጅነታችሁ በመንፈሳዊ ልጅነት ይሄ ሙቅ ብላችሁ ኃይል ታጥቃችሁ ጓብቷችሁ ደስ ብሏችሁ በአደባባይ ላይ ትልቅ ትንሽ ሳትፈሩ፣ ነገስታት ሳትፈሩ፣ ባለ ስልጣን ሳትፈሩ፣ ሀብታም ሳትፈሩ፣ የተማረ ሳትፈሩ በኮንፊደንስ ስታወሩለት የነበረ ጌታ ዛሬም ስለሱ እንድታወሩለት፣ ዛሬም ስለሱ እንድትናገሩለት፣ ዛሬም ስለሱ እንድትመሰክሩለት፣ ያ ጌታ ዛሬም ያው ነው። ኢየሱስ ለዘላለም ጌታ ነው። እግዚአብሔር ዘመናችሁን ይባርክ። በዚህ ቃል ታደሱ። በዚህ ቃል የትላንትናችሁ ትላንት ስትሰብኩበት፣ ስትዘምሩበት፣ ስትጸልዩበት፣ ስትመሰክሩበት የነበረ ኃይል ዛሬ በእጥፍ ወደ እናንተ እንዲመጣ በጌታ በኢየሱስ ስም ባረኳችሁ። አሜን።